እንዴት ናችሁ? በእስር ላይ የምትገኘው ቲክቶከሯ ናዮ ዛሬ በሰላም የወንድ ልጅ እናት ሆናለች። ናዮ ኦልሞስት የዛሬ ስምንት ወር አካባቢ ከነ ጆን ዳንኤል ጋር በመሆን ፍሌል ላይ ትንሽ ረብሻ ፈጥረው ነበረ። እንግዲህ ኦልሞስት የዛሬ ስምንት ወር አካባቢ በቁጥጥር ስር ውለው ምንም አይነት ፍርድ ሳያገኙ እዛው እስር ቤት ሆነው ቀጠሯቸውን እየተከታተሉ ነበረ። ናዮ እርጉዝ እንደሆነች ተሰምቶ ነበረ። የፋሲካ ዕለት ያሬድ ነጉ ባዘጋጀው እዛው እስር ቤት ውስጥ ባዘጋጀው የሙዚቃ ኮንሰርት እንደምትመለከቷት ፊት ለፊት ተቀምጣ ነበረ። እንግዲህ ዛሬ በሰላም እንደተገላገለች ተሰምቷል ማለት ነው። በጣም ደስ ይላል። መብርሃን በሽልም ታውጣል። ግን ደግሞ በጣም ያሳዝናል። ምክንያቱም የእርግዝናዎቹን ወራቶች እዛው እስር ቤት ሆና ነበረ ስትከታተል የነበረው። እንዲሁም ደግሞ ቤተሰቦቿ የግል ሆስፒታል እንድትወልድ ጠይቀው ነበረ፣ ግን ተቀባይነት አላገኘችም። እዛው እስር ቤቱ ነው የት ሆስፒታል መውለድ እንዳለባት የመደበላት ማለት ነው እንጂ ቤተሰቦቿ እንዲወስዷት ወይም ደግሞ ልዩ እንክብካቤ እንዲደረግላት አልተደረገም። ቤተሰቦቿ ግን ጠይቀው እንደነበረ ተሰምቷል። ሙህም ዛሬ በሰላም የወንድ ልጅ እናት ሆናለች ማለት ነው። በጣም የሚያሳዝነው ነገር ያው እንደ ድንገት የተፈጠረ ነገር ነው። ፕሌን ላይ ሲጀምር የእነሱም ድምፅ አልተሰማም ነበረ። ጆን ዳንኤል ነበር ያው ኮመንታተሮች ገፋፍተውት እዛ ጋር ግብ ግብ የተፈጠረው የአንድ ቀን መዘዝ ያለ ዘጠኝ ወራይ መዘዝ የሚባለው አንድም ይሄ ነው። አንድም በስተት በስተት ሊሆን ይችላል ያረገዘችው። ሜይ ቢ እስር ቤት ባትገባ ላትወልድ ትችላለች የሚል ግምት አለኝ እንዲሁ ሳስብ ማለት ነው። ሙሁም ግን እንኳንም ወለደች፣ እንኳንም በሰላም ተገላገለች። ግን አስቡት የአንድ ቀን መዘዝ ያለ ዘጠኝ ወራይ መዘዝ እዛች ጋር በፈጠሯት ባልታሰበ ነገር ይኸው ኦልሞስት ስምንት ወር ዘጠኝ ወር ሊሞላቸው ነው እስር ቤት ከገቡ። እንግዲህ በጣም የእርግዝና ውራቶች አስቸጋሪ ውራቶች እንደሆኑ ይኸው እንሰማለን። እነዚህን ከባድ ጊዜያቶች እዛው እስር ቤት እንድታሳለፍ ተፈርዶባታል ማለት ነው። በጣም ያሳዝናል። በእርግጥ ረብሻው በተፈጠረ ሰዓት ማለትም ፕሌን ላይ እንትን ባነሱ ሰዓት የእነ ናዮን ምናምን ድምፅ አልሰማንም። ጆን ዳንኤል ነበር ላይቭ ላይ ሲያስተላልፍ ነበረው። ይሄንንም ደግሞ ኮመንታተሮች ገፋፍተውት ነው ያ አድናቂዎቹ ገፋፍተውት ነው ጎሽ ጎሽ ጎሽ እያሉት ነው ያልሆነ ነገር ውስጥ ያስገቡት ማለት ነው ገና በልጅነት ምን ውስጥም በሌለበት ነገር ነው ከነጓደኞቹ እስር ቤት ጊዜውን እያሳለፈ ያለው ማለት ነው እንደውም ሊያ ስታወራ እንደሰማውት ልጠይቀው ሄጄ ሰው ብቻ ነበር የሚፈልገው ምንም ከእናንተ አልፈልግም ያኔ ሰው ብቻ እንደተራበ። የልጁ አባት ማን እንደሆነ አልተረጋገጠም። በእርግጥ ጆን ዳንኤል ነው የሚለው አሉ። ግን ደግሞ ጆን ዳንኤል የጃኒ ፍቅረኛ እንደሆነ ደግሞ የተለያዩ ቪዲዮዎች እየወጡ ነው። አሁን ከጃኒ ጋር ማለት ነው። ጃኒ እና ጆን ዳንኤል የሌለ የጦፈ ፍቅር ውስጥ ሆነው ዴፕ የሆነ መሳሳም እየተሳሳሙ እሱ ራቁቱን ተኝቶ አልጋ ላይ እሷ ከጉንቁጭ ብላ በስንት ስራ ኪስ እየተሳሳሙ ተመልክተናል። ግን እነሱ ቤስት ፍሬንድ ነን ነበር የሚሉት። በእርግጥ እንደዚህ አይነት የቤስት ፍሬንድ መሳሳም አይተናናቅም። ፍቅራቸውን ይፋ አላወጡም። በእርግጥ አይናቸው ላይ ይነበባል። ግንኙነታቸው ግን እነሱ ይፋ አላወጡትም። በእርግጥ ጃኒ በጣም እንደምትወደው ያስታውቅባታል። እሱ ግን ብዙም እንትን የሰጣት አይመስለኝም። እውቅናውን ተጠቅሞ ዘው ጉድ ጉድ እያለ ነው፣ አንዴ ጃኔን አንዴ ናዮን እያለ ማለት ነው። እውነት የእሱ ልጅ ከሆነ ግን የእሱ ልጅ ነው የሚል ግምት አለ ብዙ ሰዎች መሃል፣ ምክንያቱም በዛ ሰዓት ከናዮ ጋር ነበር ሲታይ የነበረው። ያው ግን ፍቅራቸውን ይፋ አላወጡም። ዋናው በሰላም መገላገሉ ነው። ሜይ ቢ ታዋቂዋ ድምፃዊ ዳግማዊት ፀሐዬ ወይም ደግሞ የተዋናይ ቤቢ የቀድሞ ባለቤት የልጆቹ እናት ትናንትና አንድ ሰው እያስፈራራኝ ነው፣ አንድ ነገር ከሆንኩኝ ተጠያቂ እሱ ነው ብላ ተናግራ ያው ሶሻል ሚዲያው ላይ እየተዘዋወረ ነበረ። ምንድን ነው የሚለው? ታዋቂዋ ድምፃዊት ዳግማዊት ፀሐዬ በሶሻል ሚዲያ ላይ አንድ ግለሰብ ካላናገርሽኝ አግትሻለው በማለት የሚያስፈራራ መልእክት እንደላከላ ትገልጻለች። እንዲሁም ይህን ጉዳይ በህጋዊ መንገድ እንደሚሄድበት የገለጸች ሲሆን እስከዛው ግን አንድ ነገር ብሆን እሱ ነው ብላለች፣ ይላል እንግዲህ። ይህንን ተመልክቶም ያው አጋች የተባለው ሰው ወዲያው ደቂቃ አልፈጀበትም፣ መልስ ሰጥቷል። ምንድን ነው ያለው? እኔ መልስ አለኝ። እኔ አድራን እባላለሁ። ባለትዳርና የአንድ ልጅ የሴት ልጅ አባት ነኝ። ዳግማዊ ደቡብ አፍሪካ ነበር የማውቃት ይላል። ዳግማዊ ጓደኛዬ ናት። የልብ ጓደኛዬ እንደነበረች እዛው ሳውዝ አፍሪካ በነበረበት ሰዓት ማለት ነው። እንደውም የባሏ ቤተሰቦች እና የባሏ የድሮ ፍቅረኛ የሚያደርጓትን ጭምር ታወራኝ ነበረ። እንግዲህ ዳግማዊ ናት ለዚህ ልጅ ዳግማዊ ለዚህ ልጅ ጓደኛ እንደነበረች እንዲሁም ደግሞ የባሏን ፍቅረኛ ቤተሰቦች እንደምታማለት ከዛ ለረጅም ጊዜ ተለያይተን በድጋሜ ጻፍኩላት። የዛቻ ከሆነ የኢትዮጵያ ሕዝብ ይፍረደኝ። እኔ ለቀልድ ነው ያልኳት እንጂ ለሌላ ነገር አይደለም። እኔ የመኖረው ከኢትዮጵያ ውጪ ነው ብሎ ተናግሯል ማለት ነው ይሄ ሰው እንግዲህ፣ ያው በእርግጥ ከጽሑፋቸው እንደተረዳሁት ትንሽ የቸኮለች ይመስለኛል፣ ግልፍተኛ ሆናለች። ምክንያቱም እንደ ማንኛውም ሰው ሰው ብዙ ነገር ይጽፋላ ብሎክ አድርጋ መተው ትችላለች። ግን ትመላለሰው ነበረ ይሄንን ሰው ማለት ነው ሜቢ ልታቅ ስለምታውቀው ወይ ደግሞ የሚያስፈራት ሊሆን ይችላል የመለሰችለት ማለት ነው። እንግዲህ እዚህ ላይ ለጥፍላችኋለሁ። ኢንስቲግራም ላይ ይመስለኛል የሆነ ስቶሪ ለቃለች እሷ። ከዛን እሱ ምን ብሎ ይላታል ኪስ ብሎ ይጽፍላታል። ከዛ ቪዲዮ ይደውልላታል። አይ ቲንክ የተነሳ ቪዲዮ ነው የሚመስለው። ቀጥሎ ደግሞ ሜስኮ ላይ ያደርግላታል ቪዲዮ ማለት ነው። ዳጊ ዳጊ ብሎ ይጽፍላታል። አክሴፕት አደረገችው እንግዲህ እሱ ጻፈ። ከዛ በኋላ በፌስቡክም ይመስለኛል ዳጊ በጨዋ ሙድ መልሽልኝ፣ ምን አድርጌሽ ነው ግን ይላታል። እንግዲህ እንደዚህ ነው የጻፈላት አንደኛው ሚዲያዋ ላይ አልመለሰችለትም እስከ አይተዋለች ግን አክሴፕት አላደረገችው፣ እንደምትመለከቱት ማለት ነው። ሶ ምን ብለዋለች? ምን ሆንኩ፣ ምንድን ነው የሚለው ምን ሆነ ነው ዋት ዎርሪንግ ዊዝ ዩ ምንድን ነው ላይክ ምን ሆነ ነው አይነት ነገር ብላት ጽፎች በጨዋ ደምብ አውሪኝ ሲላት ማለት ነው። ከዛ በኋላ ይጽፍላታል ማለት ነው። እንደዚህ አይነት ረጃጅም ጽሁፎች የማስፈራሪያ እኔ ማን እንደሆንኩ እንትን ያለሽ ምናምን አይነት ነገር ማለት ነው። ምን ይላል አድናን ማን ነው ብለሽ የጅማ ሰው ጠይቂ። ልጄን እድሜ ልክሽን ሰው ያለ አግባብ እንዳትነኪ ደና አድርጌ አሳይሻለሁ። ይህን ፖስት ይህ ፖስት ይደረግ ብቻ ለአንቺ አይደለም ለስንት ወንድ አልተመለስኩም አልለቅሽም፣ እመኝኝ ልጆችሽን ምናምን እንደዚህ ዓይነት ማስፈራሪያ ይልክላታል ማለት ነው። አልፈራህም፣ ከማንም የሚቀድም መድኃኔ ዓለም አለኝ ምናምን ብላ እሷም ትጽፍልታለች ማለት ነው። እና ምንድነው የሚለው? ከዛ ይህን ፖስት ይጽፍላትና ምንድነው የሚለው? አስጠልፍብሻለሁ ይህን ፖስት አድጊውና ይመስለኛል አስጠልፍብሻል ያለው ሜቢ አካውንቱን ሊሆን ይችላል፣ አላቅም። እና እንደዚህ እንደዚህ አይነት ሜሴጆች እንደተጻጻፉ ለቃለች ማለት ነው። እና የሚያስፈራራ ሰው ይሄ ነው። እሱ ግን ያው መሰጥቷል። እኔ ለቀልድ ነው ያልኳት ብሏል። ግን እዚህ ጋር አንድ ነገር ታዘብ ያለው እንደ ማንኛውም ተራ ሰው ብሎክ አርግታ መተው ትችላለች። እና ጓደኛዬ ነበረች ምናምን አይነት ነገር የሚል ሜሴጅ እሱም ልኳል። ምን አይነት ጓደኝነት እንደሆነ አለው ግን ያው እንደዚህ አይነት መልስ ተመላልሰዋል። ብቻ ጽሁፍም ተጻጽፏል፣ እሱም ጽፎላታል፣ እሷም መልሳለታለች። እሱ ማስፈራሪያ ነው፣ አዎ በግልጽ ማስፈራሪያ ነው። የጅማን ሰው ጠይቄ የኔማን እንደሆንኩኝ እንደውም ምን ይላል እዚህ ጋር የት ነው ሪፖርት የምታደርጊው? ፌዴራል ፖሊስ ኦር አዲስ አበባ ፖሊስ ዩልሲ ምናምን ነገር ትለዋለች። ከዛ በኋላ ወሬ ባይሰላም ሁኝ በዛው ስልክሄን ፖሊስ ከጠየቀሽ ሲጫቸው ብሎ የራሱን ስልክ ይሰጣል ማለት ነው። ዜሮ ዘጠኝ አርባ ሰባት ምናምን ምናምን የሚል ቁጥር ይጽፍላታል የፈለግሽበት ጠቁሚ አይነት ነገር ማለት ነው። እና አይዶን ነው የሆነ ችግር እንዳለባቸው ከሜሴጃቸው ተረድቻለሁ። በእርግጥ እሱም አውቃታለሁ፣ ጓደኛዬ ናት፣ የባሏን ፍቅረኛ የባሏን ቤተሰቦች ታማለ ነበረ ምናምን ብሎ ተናግሯል። ለማንኛውም ይሄን ይመስላል። ግን ያው ለቀልድ ነው ያልኩት ብሏል። ያው በህጋዊ መንገድ ይፍቱት። ሴት ልጅ ማስፈራራት ጥሩ አይደለም። በእርግጥ ግን ደግሞ በሰላም መፍታት ይሻላል። እኔ እኔ እንደጽፋቸው ያየሁት የሆነ ችግር እንዳለባቸው ነው። ምክንያቱም እንደ ማንኛውም ሰው ብሎክ አርግታ ወይ ደግሞ ኢንስታግራም ላይ አክሴፕት እንዳላደረገችው አይታ ንቃ ማለፍ ትችላለች። ያው ግን ስለሚተዋወቁም ወይ ደግሞ የሚያስፈራ ሰው ሆኖ ስለፈራችውም ሊሆን ይችላል ያወራችበት ማለት ነው።